የእስራኤልን የብረት አጥር ያሸበሩት የኢራን ሚሳኤሎች፣ ቴላቪቭ ድጋሚ ነደደች፣ እስራኤል ተበቀለች። የሁለቱ ሀገራት ግጭት ተባብሶ በእስራኤልና ኢራን መካከል የአየር ጥቃት ልውውጥ ቀጥሏል። አዳዲስ ሁነቶች መከሰታቸውን ቀጥሏል። ቅዳሜ ምሽት ጥቃት ያደረሱት የኢራን ሚሳኤሎች በርካታ ጉዳት ማድረሳቸው ተሰምቷል። ለመሆኑ የእስራኤልን የብረት አጥር አልፎ ጥቃት ማድረስ የቻሉት የኢራን ሚሳኤሎች አቅም ምን ያክል ነው? የእስራኤሉን አይረን ዶም ጥልቅ እንቅልፍ ውስጥ ከተው ቴልአቪቭን ያነደዱት ሚሳኤሎች ምን ያክል ውድመት አስከተሉ? የኢራን እስራኤል ጦርነትስ ምን አዲስ ነገር ተስተናገዱበት የሚለውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ቆያን። በቅድሚያ ለቻነላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስ ሰብስክራይብ ቪዲዮም ላይክ በማድረግ ቤተሰቡን ይወዳጃል። ወደ መረጃው እናሸጋግራችሁ። የኢራን ብሔራዊ ቴሌቪዥን በቴህራን በአንድ የመኖሪያ አፓርትመንት ላይ በደረሰ ጥቃት 20 ህጻናትን ጨምሮ ስልሳ ሰዎች መገደላቸውን ዘግበዋል። የኢራን ነዳጅ ሚኒስቴር በዋና ከተማዋ የሚገኘው ነዳጅ ማከማቻ በእስራኤል ጥቃት መመታቱን ገልጿል። የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢደርስበትም አሁን በስራ ላይ መሆኑም ተገልጿል። በባቲያም እስራኤል የሚገኘው ዘጋቢያችን ባለ አስር ወለል ህንፃ ፍርስራሽ ውስጥ ሰባት ሰዎች መውጫ ማጣታቸውን ዘግበዋል። ከዚህ አስቀድሞ የኢራን ሚሳኤል በአደጋ ዞን ውስጥ የሚገኝ ህንጻን መምታቱን ተከትሎ ስድስት ሰዎች መገደላቸውም ተሰምተዋል። በኢራን የደረሰውን የጉዳት መጠን አናውቅም። ከእስራኤል የአየር ጥቃት በኋላ ምን ያህል ጉዳት እንደደረሰ የሚያመለክቱ መረጃዎች አልሰማንም። የአየር ጥቃቶቹ በትሄራን መሰረተ ልማቶችና የነዳጅ ማከማሻዎች ላይ የደረሱትን ጉዳትም አናውቅም። በኢራን መንግስታዊ ገዳ ምክንያት የቢቢሲ ጋዜጠኞች ወደ አካባቢው መግባት አልቻሉም። ይህም በእስራኤል ጥቃት የደረሰውን ጉዳት ለማወቅ ከባድ አድርገዋል። የኢራን ብሔራዊ መገናኛ ብዙሃን እስራኤል ላይ የሚደርሰው ጥቃት ላይ በማተኮር እስራኤል ኢራን ላይ ስላደረሰችው ጥቃት አነስተኛ ሽፋን እየሰጡ መሆኑን አንድ የቢቢሲ ጋዜጠኛ ገልጻለች። ይህም ማለት ኢራን በእስራኤል ላይ እየፈጸመች ባለው የአየር ጥቃት ተከታታይ መረጃዎችን እያገኘን ሲሆን፣ በአንጻሩ እስራኤል በኢራን ላይ በምታደርሰው ጥቃት ምን ያህል ጉዳት እየደረሰ እንደሆነ እየተገለጸ አይደለም። እስራኤል በኢስፋን የሚገኘውን የኢራን የመከላከያ ሚኒስቴር ዋና መስሪያ ቤት ደበደበች። በማዕከላዊ ኢስፋን ግዛት የሚገኘው የኢራን የመከላከያ ሚኒስቴር ዋና መስሪያ ቤት በእስራኤል ጥቃት እንደደረሰበት የኢራን ባለስልጣናት አረጋግጠዋል። የኢስፋን የጸጥታ ጉዳዮች ምክትል ገዢ አክፋር ሳሊ እስካሁን በዋና መስሪያ ቤቱ ላይ በተፈጸመው ጥቃት የተጎዳ ሰው ስለመኖሩ መረጃ ለመኖሩን ጠቅሰው የደረሰው የጉዳት መጠን እየተገመገመ ነው ብለዋል። ቅዳሜ ምሽት የኢራን መገናኛ ብዙኃን እስራኤል በቴራን ኖብዲያን አካባቢ የሚገኘው የሀገሪቱ የመከላከያ ሚኒስቴር ላይ ጥቃት ማድረሷን ዘግበው ነበር። የኢራን ውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ እስራኤል በኢራን የኒውክሌር ተቋማት ላይ ላደረሰችው ጥቃት አሜሪካ ተባባሪ ናት ካሉ በኋላ ኃላፊነት መውሰድ አለባትም ብለዋል። ዩናይትድ ስቴትስ የእስራኤልን ጥቃት እንድታወ ጊዜ የጠየቁት ሚኒስቴሩ አሜሪካ ለእስራኤል ድጋፍ ባትሰጥ ጥቃቱ በፍጹም አይከሰትም ሲሉም ተናግረዋል። አሜሪካ በዚህ ጥቃት ምንም አይነት ተሳትፎ እንደሌላት ከተለያዩ አካላት መልእክቶች ደርሰውናል። ነገር ግን ይህንን ማስተባበያና ምንም ከዚህ የሚቃረን ማስረጃ ነው ያለን ሲሉም በቴሌግራም ገጻቸው ላይ ጽፈዋል። ቴራን በጥቃቱ ምን ያህል ጉዳት እንደደረሰባት መረጃ እያወጣች አይደለም። እስራኤል ግን በኢራን ጥቃት የተገደሉትና የቆሰሉትን እየቆጠረች ነው። የህይወት መጥፋቱ የእስራኤል መንግስት የኢራንን መከላከያና የምጣኔ ሀብት መሰረተ ልማቶችን የበለጠ እንዲደበድብ ሊያደርግ ይችላል። የእስራኤል መከላከያ ሚኒስቴር እስራኤል ካቲዝ ኢራን ሚሳኤሎቿን ወደ እስራኤል ማስወንጨፏን ከቀጠለች ቴራን ትቃጠላለች ያሉ ሲሆን የኢራን የውጭ ጉዳይ ሚኒስቴር ሳይድ አባሳር ጊቼ በበኩላቸው ካለ ዋሽንግተን ድጋፍ እስራኤል ጥቃት አትፈጽምም ነበር ብለዋል። ይህ ኢራን በቀጠናው የአሜሪካን ኢላማዎች እንድትደበድብ በር ሊከፍት ይችላል። ፕሬዚዳንት ትራምፕ ኢራን ይህንን የምታደርግ ከሆነ የአሜሪካ ጦር ኃይሎች ጠንካራ ኃይል ይወርድባታልም ብለዋል። ፕሬዚዳንቱ በሁለቱ ወገኖች መካከል በቀላሉ ስምምነት ላይ መድረስ እንደሚቻልም ጠቁመዋል። ከአራት ቀናት በፊት በአሜሪካና ኢራን መካከል የኒውክሊየር ስምምነት ላይ ለመድረስ ተስፋ ነበር። አሁን ግን በእስራኤል ና ኢራን ፍንዳታዎች ሲሰሙና የጥንቃቄ ደውሎች ሲስተጋቡ ይህ ተስፋ ተበትኗል። ለመሆኑ ኢራን ምን አይነት ሚሳኤሎችን ታጥቃለች? በመካከለኛው ምስራቅና በፋሪስ ባረ ሰላጤ ካሉ ሀገራት መካከል በወታደራዊ አቅሟ ኃያል የሆነችው ኢራን ወሳኝ የሆኑ የጦር መሳሪያዎችን በማምረት ትታወቃለች። ኢራን ከእስራኤልና ከምዕራባውያን ጋር በሚያወዛግባት የኒክሌር ፕሮግራሟ በአካባቢው ስሟ በተደጋጋሚ ይነሳል። ከዚህም ባሻገር ሩሲያን ጨምሮ በተለያዩ ሀገራት ጥቅም ላይ የሚውሉ አውዳሚ አጥፍቶ ጠፊና ከርቀት የሚታዙ ድሮኖችን የምታመርት ሲሆን ረዥም ርቀት በመጓዝ ኢላማዎችን የሚመቱ ሚሳኤሎችን በመስራቷም ትታወቃለች። የእስራኤል ጥቃትን ተከትሎ ባለፉት ቀናትም ኢራን የተለያዩ የእስራኤል አካባቢዎችን በመምታት ውድመት ያደረሱ ሚሳኤሎችን ጥቅም ላይ ያውላለች። ኢራን ምን አይነትና ምን ያህል ርቀት የሚያካልሉ ሚሳኤሎች አሏት? ሰጂል የተሰኘው ኢራን ሰራሽ ሚሳኤል ከ2000 እስከ 2500 ኪሎ ሜትር መጓዝ እንደሚችል የተገለጸ ሲሆን በእስራኤል ባሉ ቦታዎች ላይ ጥቃቶችን ማድረስ ያስችላልም ተብሏል። ሌላኛው ኢራን ሰራሽ ሚሳኤል ከአራምሻል የሚሰኝ ሲሆን ይህ ሚሳኤል 2000 ኪሎ ሜትር ርቀት ውስጥ ያሉ ኢላማዎችን መምታት እንደሚችልም ተገልጿል። በኢራንና እስራኤል መካከል ያለው ርቀት 1789 ኪሎ ሜትር ሲሆን ኢራን ካሏት ዘጠኝ አይነት ሚሳኤሎች መካከል አምስቱ እስራኤል መድረስ ይችላሉም ተብለዋል። ሶስተኛው ኢራን የታጠቀችው ባላስቲክ ሚሳኤሎች መካከል ኢማድ የሚባል ሲሆን 2000 ኪሎ ሜትር ርቀት ላይ ያለውን ኢላማ እንደሚመታም ተዘግበዋል። ሻብ የተሰኘው ባላስቲክ ሚሳኤልም በተመሳሳይ በ2000 ኪሎ ሜትር ላይ ያለውን ኢላማ እንደሚመታም ተነግረዋል። ቀድር የተሰኘው ሌላኛው ባላስቲክ ሚሳኤል ደግሞ 1950 ኪሎ ሜትር የመጓዝ አቅም እንዳለውም ተነግሮለታል። ሌላውና ወደር የለሽ የተባለው ደግሞ ነዳጅ የሚጠቀመው ጂሃድ ሚሳኤል አንዱ ነው። ዲዛይኑ የተሰራውና የተመረተው በኢራን ጦር የሮስፔስ ክፍል ሲሆን 1 ሺ ኪሎ ሜትር እንደሚወነጨፍም ተነግሯል። ከ3000 በላይ ሚሳኤሎች እንዳሏት የሚነገርላት ኢራን የባላስቲክ የሃይፐርሶኒክና ክሩዝ ሚሳኤሎች ባለቤት ናት። እነዚህ ሚሳኤሎች በአየር ላይ በመተጣጠፍ ለአየር መቃወሚያዎች አስቸጋሪ በመሆን ኢላማዎችን በትክክል በመምታት በሚሸከሙት የጦር አረርና በሚያካልሉት ርቀት የተለያዩ ናቸው። ሀገሪቷ የታጠቀቻቸው ባላስቲክ ሚሳኤሎች ከምድር አካባቢ አየር ውጪ በመውጣት ወደ ኢላማቸው በቀጥታ የመምዘግዘግ ከፍተኛ አቅም እንዳላቸውም ይነገርላቸዋል። የቴህራን ባላስቲክ ሚሳኤሎች ከ300 እስከ 2400 ኪሎ ሜትሮችን የመምዘግዘግ አቅም አላቸው። ከነዚህም ውስጥ ሻብ 3 የተባለው እስከ 2000 ኪሎ ሜትሮች የሚወነጨፈው ሚሳኤል አንዱ ሲሆን ከ760 እስከ 1200 ኪሎ ግራም ድረስ የሚመዝን የጦር አረር ይሸክማል። ኢራን ከባላስቲክ ሚሳኤሎች በተጨማሪ የሃይፐርሶኒክና ክሩዝ ሚሳኤሎች በማምረት በሚደረገው ፉክክር ውስጥ ያላት ተሳትፎም ቀላል የሚባል አይደለም። ፈታንድ የሚባለው የሃይፐርሶኒክ ሚሳኤል በዚህ ውስጥ የሚጠቀስ ሲሆን ከድምጽ ፍጥነት በአምስት እጥፍ ስድስት ሺህ መቶ ኪሎ ሜትሮችን በሰዓት እንደሚንዘገዘግም ይነገርለታል። ወታደራዊ ተንታኞች ኢራን እያመረተቻቸው የሚገኙ አዳዲስ ሚሳኤሎችና በቀድሞዎቹ ላይ ያደረገች ያለችው መሻሻያ እስራኤል የአየር መቃወሚያ ቴክኖሎጂቿ እንድትፈትሽ የሚያደርጋት ነው ይላሉ። ኢራን በእስራኤል ላይ የፈጸመችውን ጥቃት ተከትሎ የደረሰውን ውድመት የሚያሳዩ ምስሎች እየወጡ ነው። እስራኤል በኢራን ላይ ለፈጸመችው የአየር ጥቃት አጸፋዊ ባላስቲክ ሚሳኤሎችን ያስወነጨፈችው ኢራን በሀገሪቱ ሰሜናዊና ማዕከላዊ አካባቢዎች የሚገኙ የመኖሪያ ቤቶችን መታለች። የእስራኤል ብሔራዊ የአደጋ ጊዜ አገልግሎት ቢያንስ አስር ሰዎች መሞታቸውና ከመቶ በላይ ሰዎች መቅሶላቸውን አስታውቀዋል። የእስራኤል መከላከያ ሰራዊት ኢራናውያን ከወታደራዊ ተቋማት አካባቢ እንዲርቁም አሳስበዋል። መከላከያ ሰራዊቱ በኤክስ ገጹ ላይ በጻፈው ጽሁፍ በወታደራዊ የጦር መሳሪያ ማምረቻ ፋብሪካ ውስጥም ሆነ በአካባቢው እንዲሁም የድጋፍ ተቋሞቻቸው አካባቢ የሚገኙ ሰዎች ወዲያውኑ ለቀው እንዲወጡና ተጨማሪ መግለጫ እስኪሰጥ ድረስ እንዳይመለሱም አሳስበዋል። በእነዚህ ተቋማት አካባቢ መገኘታቸው ሕይወታቸውን አደጋ ላይ ይጥላል ይላል መግለጫው። የኢራን የመገናኛ ብዙሃን ሀገሪቱ በእስራኤል ላይ ያደረሰችውን ጥቃት ሲዘግቡ እስራኤል በኢራን ላይ ስለፈጸመችው ጥቃት ውስን ሽፋን ሰጥቷል ተገልጥተዋል። ኢራን ውስጥ የሚዲያ ነጻነት ዝቅተኛ ሲሆን መንግስት እስራኤል በጥቃቱ ያደረሰችውን ጉዳት መጠን አሳንሶ ማቅረብ ይፈልጋል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደሰታችሁበት ና ስለዚህ የእስራኤልን የብረት አጥር ያሸበሩት የኢራን ሚሳኤሎች በቂ መረጃ እንዳገኛችሁ እናምናለን።